ደብቆ የቆየውን ሚስጥር ሀይሚ ዘርግፈዋለች። እንግዲህ ለብሩኬ እውነቱን ተናግራለች። ብሩኬም አይተውታል ማለት ነው። እኛም እንግዲህ ባናይም ሰምተናል ምን እንደተፈጠረ። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ብሩኬና ሀይሚ ተገናንተው ያው በጣም የሚገርም ስራ ነው የተሰራባት። ከሀይሚ ላይ ግን ጠፍታ ነበር፣ ብሩኬም ጠፍቷል። ሁለታቸውም በአንድ ግር ነው የጠፉት። ምን ሀይሚሻ ብቻ እሱም ጠፍቷል፣ እሷም። በእርግጥ ብሩኬ ኦንላይን አለ ማለት ቲክቶክ ላይ ምናምን እየጨፋፈረ ነበረና፣ ሙዚቃዎቹ ደግሞ እንዴት ናቸው? ግን እንዴት አያቸዋቸው። አሁን ማለት የእኔ ናት ምናምን ምናምን እያለ ነበር። ሰሞኑ ሲለቅ ነበረው ሙዚቃውና ማለት ነው። አሁን እኮ እነዚህ ሰዎች ተጣሉ ወይስ አልተጣሉም? ሰላም ናቸው ለማለት እኮ ተቸገርን እኛ ራሱ ማለት ነው። እና እንግዲህ ትናንትና የሆነ እንደ ተጣሉ አይነት ነበር። አክታቸው ሁሉ ጭራሹን ማለት ነው። እኔ ብሩኬ ቆርጧል የምሬን ነው ማለት የፈለገ ነገር ቢጣሉ ብሩኬ ሁሌ ሀይሚን ሲያገኛት እቅፍ አድርጎ ሰላም ይላት ነበር፣ ሁልጊዜም ቢሆን ማለት ነው። የምር ከዚህ በፊት የተሰሩ ቪዲዮዎችን ማየት ትችላላችሁ። ትናንት ግን ርቀቱን ጠበቃ። እኔ በጣም ነው የተገረምኩትና እና ወይስ ደግሞ ይሄ ነው ይሄ ደግሞ አውቀው ነው ልንል ነው። እኚህ ግራ ጋቡን እኮ ሀይሚና ብሩኬ ማለት ነው። እና እንግዲህ ሀይሚሻ ያው መረጃዋን ይዛ መታለች እኔ ማለት ነው። ማርያምን ነምላችሁ ቤተሰብ፣ እመኑ ማትመኑ ይሁን በቃ በጣም ከባድ ነገር ነው የመሰለኝ። ከባድ ነገር ነው እንደዚህ ለሚዲያ እራሱ አልናገርም አላሳይም ያለችው፣ ከባድ ነገር ቢያሳየዋት ነው ብዬ ውስጤን ነ ሳምሰለ ስል ነበረ። ነገር ግን በተራ ነገር ሀይሚ ተሸወደች ማለት ነው። የምር ይሄ ነገር ድራማ ካልሆነ፣ የምር ስራ እየሰሩ ካልሆነ፣ ሀይሚ በጣም ነው የተሸወደችው። በጣም በህይወቷ ተሳሳተች የሚለው ስህተት ይሄ ነው። ምክንያቱም ማለት ነው ቤተሰብ ብሩኬ ሁኔታውን አወራሩን አይታችሁታል አይደለ? እንደገና ደግሞ ያወጣውን ፎቶ አሳይቷታል ማለት ያንን ፎቶ ስታሳየው እሱም የሆነ ተመሳሳይ ፎቶ ይመስለኛል እያሳያት እና ፎቶ ተቀነባብሯል፣ ታውቃላችሁ። ልብሱን ማስተያዩ እስኪ ይሄ ፎቶና ይህ ፎቶ አንድ ነው ወይ እዩ እያላት ነበር። ስለዚህ ከብሩኬ የሆነ እውነት አለ። አንደኛ ነገር ደግሞ አምኗል፣ በቃ ፍቅረኛ እንዳለው ማለት ነው። ይሄ ማለት ይህ በፊት ታሪክ ነው። ሀይሚ ከመጀመሪያ ጀምሮ እኮ ሲጀመር ስትወዛገብ ነበር። ያለፈም ይሁን ያሁን ምሁ ሊነገረኝ ይገባል እያለች ነበር። እና እንግዲህ እኔ እቺ እንደዚህ ፎቶ ለሀይሚ እንድታደርስ ያደረገችላት ልጅ ማለት ነው። ያቺ ልጅ በቀናት ተነሳስታ ነው እንደዚህ ያደረገችው። አያችሁ፣ አሁን ብሩኬ አማረበት፣ መኪና ገዛ፣ ሀብታም ሆነ። ከዚህ በፊት እኮ የሆነ ጎድቷ እንደሄደች አይነት ነገር ነበር። የሆነ ኢንተርቪው ላይ በፍቅር እንደተጎዳ አይነት ነገር ያወራ ይመስለኛል ብሩኬ ባልሳሳት አውርቷል እንደዚህ አይነት ነገርና ምንድነው ብሩኬ ሲቀየር አይኗ ዞር አለ ማለት ነው። አሁን ከሁለታቸው መካከል የሆነን መላ መፍጠር አለብኝ ብላ ይሄን ፈጥራ ነው ሀይሚን እንደዚህ ያደረገቻት፣ ያልሆነ ነገር አቀነባብራ። ወይም ደግሞ ድሮ ይሄ ቅንብርም ላይሆን ይችላል ቤተሰብ ድሮ በፍቅር እያለ ያሳለፈው ነገር ሊሆንም ይችላል። ግን እኔ እንደሚመስለኝ የሆነ ፎቶን አስተካክተውታል። በቃ እንደዛ ነው የሚመስለኝ ማለት ነው። በዚህ ደረጃ ሄዳለች። ብሩኬን ወደ እሷ ለመመለስ ነው ይሄን ያደረገችው፣ ያች ልጅቷ ማለት ነው፣ የድሮ ፍቅረኛው። ብሩኬ ደግሞ እንግዲህ አስረዳ ሲባል ማስረዳት እኔ ግዴታ የለብኝም አለ ማለት ነው። እና እውነቱን ነው እውነቱን። ምክንያቱም ሀይሚ በቃ ቶሎ ብላ ጨርሰናል፣ ወስኛለሁ አለች ማለት ነው። አሁን ከዚህ ጋር ለሀይኒ በጣም ጊዜ ነበራት፣ ለሱ የምታስረዳበት በጣም መርፊ ጊዜ ነበራት እኮ እኛ እራሱ ተናገርን ተናገርን። ሀይኒ ችግር የለም ለሰው ባታሳይ፣ ለሱ አሳዩ። ይሄ በጣም ቀላል ነገር ሊሆን ይችላል። አንቺና እሱ ብትነጋገሩ ሊፈታ ይችላል። እኔ እራሴ በጣም ብዙ ቪዲዮ ሰርቻለሁ። ሊፈታ የሚችል ነገር ነው ተይ እያልኩ ቪዲዮ ሰርቻለሁ። ሁሉም እንደዛ እያለ እየነገራት ነበር ግን አሁን የእውነት እውነት ተጣልቶ ከሆነ ማለት ነው፣ የሀይሚ ጊዜው አለፈ። እንደዚህ የምጠይቅበት ማለት ነው፣ መልስ የምታገኝበት። ለምን ያኔ በጣም ነበረ የጠየቃት። ከሌላም አልፎ እኔ እያለው ለምን ከሌላ ትሄዳለች ብሎም ነበረ። እና ብቻ የእውነት አያድርገው። የምር ሀይሚና ብሩኬ የእውነት አያድርገው። ፈጣሪ እንደው ፍቅራችሁን የመልሰው እንጂ ለዚህ ነገር ብላ ሀይሚ የሆነ በቃ ስህተት ውስጥ የገባች ይመስለኛል ሳስበው። ግን እንደዚህ የምታደርጉ ሰዎች ማለት ነው፣ ይች ፍቅረኛ ተብዬዋ ደግሞ መጀመሪያ ጥላው ሄዳ አሁን እንደዚህ ልጁ ሲያምርበት ቀናች። በቃ በእነሱ ማለት ነው ቅናት ነው እንደዚህ ያደረጋት እንጂ ሌላ ነገር ምን ሊሆን ይችላል? ሴቶች አለ እኮ ሴቶች የሆነ ለእናንተ እንዴት ነው? እኔ ብሩኬ ላይ የተረዳሁት ነገር ሴቶች የሆነ ወንድን የሚስቡበትን መንገድ እንደሚፈልጉ እና ሌላው በሙሉ አለሳካ ሲላት በዚህ መጣች ለማለት ፈልጎ ይመስለኛል ብሩኬ እንደዛ ሲናገረው የነበረውና። ሁሉም ሴት አይደለም በእርግጥ አንዳንድ ሴቶች አሉ እኮ ግን ሁሉም ሴት ነው ተብሎ መደምደም አይቻልም ሁሉም ወንድ ክፉ እንዳልሆነ ሁሉ ሁሉም ሴቶች ክፉ አይደሉም እና ያው በአንዳንድ መጥፎ ሰዎች ግን ሁሉ ሰው ነው የሚጠረገው ሁሉ ሰው ነው የሚሰደበው ማለት ነው አንድ ሴት ካጠፋች ሴት ተብላ ትጠራለች ሁሏ ሴት ማለት ነው ወንድም ካጠፋ ወንድ ተብሎ ወንድ ሁሉ ይሰደባል እና ግን ከባድ ነው በጣም ነው ግራ የገባኝ ማለት ነው ብሩኬ እንደዛ ርቀቱን ጠብቆ መቆሙ ጥሏት መሄዱ እንደገና ደግሞ ይሄ የሀይሚያ ልጅ ማለት ነው እያስፈራራኝ ነው እያለ ነው ማለት ነው ይሄ ልጅ ግን ምን አስቦ ነው ምን ፈልጎ ነው ብሩኬን የሚያስፈራራው እንዴ የቀበጡለት ሞት አይገኝም ማለት ይሄ በኋላ መጥቶ ከብሩኬ ላይ አለቃል እሆናለሁ አለኩ ምን ሆኖ ነው ሀይሚና ብሩኬ ነገ የሚታረቁ ሰዎች ናቸው ግን እያንጓለ ሆኖ የሚቀረው ይሄ ልጅ ነው ማለት ነው። ብቻ ግን የሀይሚ መረጃ እኔ እንደጠበኩት አይደለም፣ እመቤት እንደጠበኩት አይደለም። ከባድ ነበረ መሰለኝ ግን አይደለም። ሁላችንም እንደተታለለች እንደሸወዷት ገብቶን ነበረ። ያው ይሄ የተሸወደችበት ነገር ነው በቃ። አቀነባብረው አሰካክቶ አሳያት። ሀይሚም የምናደረገች ችግሩ እኮ ሀይሚ በቃ ቶሎ ነው የምታምነው ይሄንን ነገር ማለት ነው። እንደዚህ ከሆናችሁ ደግሞ ሌላ ትልቅ ደረጃ ደርሳችሁ ራሱ ሰውን የምታምነው ከሆነ በጣም ከባድ ነው። የምታምኑ ሰው እና የማታምኑ ሰው አለ እኮ በዚህ አጋጣሚ ማለት ነው። እና ሀይሚ የተነገረሽን ነገር ባታምም ጥሩ ነው ለወደፊቱ።